ሰበር ዜና ከፕሪቶርያው ስምምነት በኋላ ለመጀመሪያ ጊዜ ህወሓት በፓርላማ አባላት አሸባሪ ተብሎ ተጠራ። ከዚህ በተጨማሪ እንደ ጀነራል ምግበይ ያሉ ወታደራዊ አመራሮች ለምን ለፍርድ አልቀረቡም የሚል ጉድም ተሰምተዋል። አራት ኪሎ ለምንድን ነው ህወሓትን የሚያሽሞነሙነው አገር እያፈረሰ ነው የሚል ክስም በፓርላማው ተሰምተዋል። የፌዴራል መንግስቱ ወደ ክልሎች ጣልቃ የሚገባበትን ሁኔታ አስመልክቶ በተዘጋጀው አዋጅ ላይ ፓርላማው ሲመክር ህወሓትን አሸባሪ ተብሎ ተጠርተዋል። ጊዜያዊ መንግስቱን ያፈረሱ ወታደራዊ አመራሮችና ባለስልጣናት ለፍርድ እንዲቀርቡም ተጠይቋል። በቀዳሚነት እንመለከተዋለን። ከመሸ የኤርትራ ጦር አደገኛ ወታደራዊ እርምጃ መውሰዱን የሚገልጽ ዜና ወጥቷል። የኤርትራ ጦሩ በኢትዮጵያ ድንበር አቅራቢያ ምሽጎችን እየቆፈረ መሆኑ ይፋ ወጥቷል። ከአንድ ሳምንት በፊት ወታደራዊ መኮንኖችንና ዘማች ወጣቶችን በአሰብ አሰማርቶ ሲያስጎበኝ የነበረው የሻቢያው አገዛዝ ዛሬ ደግሞ በድንበር ላይ የቆፈራቸው ግዙፍ ምሽጎች ይፋ ወጥተዋል። በሌላ በኩል ጀኔራል ብርሃኑ በቀለ እኛን ለመድፈር ሁለቴ ቆም ብላቸው አስቡ ሲሉ አስጠንቅቀዋል። ከዚህ በተጨማሪም ሜካናይዝድ ጦሩ በድንበር ላይ እንደሚገኝም አስታውቀዋል ተደርገዋል። ዝርዝሩን አዘጋጅተናል። በአራቱም አቅጣጫ ትኩሳት በበዛበት ከወደ ምስራቅ ሌላ የታጠቀ ኃይል ተነስቷል። በኤርትራ በረሃ ህወት መራሹን አስተዳደር በትጥቅ ትግል ለመጣል ሲታገል የነበረው የኦጋዴን ብሔራዊ ነፃ አውጪ ግንባር ኦብነግ ዳግም ወደ ትግል ገብቷል። ከጠቅላይ ሚኒስትር አብይ አህመድ አስተዳደር ጋር አስመራ ላይ የሰላም ስምምነት ፈርሞ ወደ አገር ቤት የገባው ኦብነግ የፌዴራል መንግስቱ ክዶኛል ብሏል። እናስደምጣችኋለን። በሶማሊያ መጽፈ ነዳም በአልሸባብ ግስጋሴ ጭንቅ ውስጥ የገቡት ሐሰን ሼክ መሐመድ ሌላ ዱብዳ ገጥሟቸዋል። ፕሬዚዳንት የከተሞች ህዝባዊ ማዕበል ተነስቶባቸዋል። ማዕበሉ ከአንዲት ሴት መደፈር ጋር ተያይዞ የተነሳ ቢሆንም ፖለቲካ መልክ ይዟል። ትሳሙታላችሁ። ጤና ይስጥልኝ ውድ የአንድ አፍታ ቤተሰባዎች ሰላምታችን በያላችሁበት ያለ ዓለም ዳርቻ የደረሳችሁ ከአንድ አፍታ ላሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የትግራይ ጊዜው አስተዳደር መዋቅርን ያፈረሱ አካላትና የጦር መኮንኖች ለፍርድ እንዲቀርቡ አንድ የምክር ቤት አባል ጠየቁ የምክር ቤት አባሉ የፌዴራል መንግስቱ ወደ ክልሎች ጣልቃ የሚገባበትን ሁኔታ አስመልክቶ አዋጅ ሲጸድቅ ነው ይህን ያሉት እንደ ጀኔራል ምግበይ ጀነራል ፍሳ ማንጁስ የመሳሰሉ የጦር መኮንኖች ጭምር ለፍርድ ለምን አልቀረቡም እስከ መቼ ህወሓትን የምናሽ ሞነሙ ነው ሲሉም ጠይቀዋል ከዚህ በተጨማሪም ከፕሪቶሪያው ስምምነት በኋላ ለመጀመሪያ ጊዜ ህወሓት በምክር ቤት አሸባሪ ተብሎ ተጠርቷል የህዝብ ተወካዮች ምክር ቤት ዛሬ በአካሄደው 22ኛ መደበኛ ስብሰባ በክልሎች የሚቋቋም ጊዜው አስተዳደር የስልጣን ዘመን ለሁለት ጊዜ እስከ ሁለት ዓመት ድረስ እንዲራዘም የሚያስችል የአዋጅ ማሻሻያን ማጽደቁ ይታወቃል። የአዋጁ ማሻሻያ ከዚህ ቀደም የፌዴሬሽን ምክር ቤት ስልጣን የነበረውን የክልል ጊዜው አስተዳደር የቆይታ ጊዜን የማራዘም ኃላፊነት ለምክር ቤቱ አፈ ጉባኤ እየሰጠ ነው አዋጁ እስካሁን በስራ ላይ የነበረው አዋጅ ቁጥር 359 ህዝብ 1995 የሚተካ ሲሆን አዋጅ ቁጥር 1373 ህዝብ 2017 ሆኖ በሁለት ድምፅ ታቅቦ መጽደቁ ተገልጿል። የህዝብ ተወካዮች ምክር ቤት ዛሬ ማክሰኞ 232017 ዓም ባካሄደው መደበኛ ስብሰባ ላይ ቀርቦ የጸደቀው ይህ አዋጅ የስልጣን ዘመኑን የተጠናቀቀው የትግራይ ክልል ጊዜው አስተዳደር የስልጣን ዘመን ለተጨማሪ ዓመት እንዲራዘም የሚያስችል ነው። በዛሬው የምክር ቤቱ ውሎ ታዲያም የምክር ቤቱ አባላት ያነሷቸው ጉዳዮች እያነጋገሩ ነው። አንድ የምክር ቤቱ አባል የትግራይ ጊዜው አስተዳደር እንዲፈርስ ያደረጉ የሰራዊት አመራሮችና ባለስልጣንን ለፍርድ ይቅረቡ ያሉ ሲሆን ህወሓትን ማሽሞንሞን ይብቃ ሲሉ ጠይቀዋል። እኚህ የምክር ቤት አባል የጌታቸው ረዳ ጊዜውን መንግስት ያለፉት ዓመታት የስልጣን ዘመኑን ሪፖርት ለምን አላቀረበም ሲሉም ጠይቀዋል። በህጉ መሰረት የጊዜዋን መንግስቱ የስልጣን ሪፖርት ማቅረብ የነበረባቸው ጠቅላይ ሚኒስትር አብይ አህመድ ነበሩ። ሆኖም ጠቅላዩ ይህንን ሪፖርት እንዳላቀረቡ የምክር ቤቱ ተወካይ ተናግረዋል። ተወካዩ ተቋቁሞ የነበረው ትግራይ ጊዜው አስተዳደር ህገ መንግስታዊ ስርዓቱን ለማፍረስ በተንቀሳቀሱ የአስተዳደር አካላት፣ ወታደራዊ አመራሮች ለምን ለፍርድ አላቀረበም ሲሉ ጥያቄ አንስተዋል። የምክር ቤቱ አባል ቀጥለው መከላከያ ሰራዊት ጀነራል ምግበ ፋኖን እየመሩ ነው ማለቱን አስታውሰው ይህ ሁኔታ ባለበት ህዋትን እንደ ድርጅት እያሽሞነሙን እስከ መቼ ነው የምንቀጥለው የሚል ጥያቄ አንስተዋል። ቀድሞውንም ህወሀት ከአሸባሪነት መዝገብ መፋቁ አጠያቂ ነው ሲሉ የጠየቁት ተወካዩ ህወሀትን አሸባሪ ድርጅት ሲሉ ጠርተው እስከ መቼ ነው አገር በማፍረስ ስራውን እንዲገፋበት የሚደረገው ሲሉም ጠይቀዋል። የኤርትራ ጦር በኢትዮጵያ ድንበር አቅራቢያ የቆፈራቸው ምሽጎች ይፋ ወጡ። ከአንድ ሳምንት በፊት ወታደራዊ መኮንኖችንና ዝማች ወጣቶችን በአሰብ አሰማርቶ ሲያስጎበኝ የነበረው የሻቢያው አገዛዝ ዛሬ ደግሞ በድንበር ላይ የቆፈራቸው ግዙፍ ምሽጎች ይፋ ወጥተዋል። በሌላ በኩል ጀነራል ብርሃኑ በቀለ እኛን ለመድፈር ሁለቴ ቆም ብላችሁ አስቡ ሲሉ አስጠንቅቀዋል። ከዚህ በተጨማሪም ሜካናይዝድ ጦር በድንበር ላይ እንደሚገኝም አስታውቀዋል። በኢትዮ ኤርትራ ድንበር ወታደራዊ ግለቶችና እንቅስቃሴዎች በርክተዋል። ዓለም አቀፍ ተቋማትና ሀገራት ካሁኑ ሁለቱ ሀገራትን እያስጠነቀቁ ቢሆንም መሬት ያለው ሁኔታ ግን አገራቱ ወደ ግጭት የሚገቡበት እድል እየሰፋ እንደሆነ የሚያመላክት ነው። ለዚህም በዛሬው ዕለት የተሰራጨው የኤርትራ ጦር የገነባቸው ምሽጎችና የጀኔራል ብርሃኑ በቀለ ማስጠንቀቂያ ማሳያ ናቸው። በዛሬው ዕለት የሻቢያው ጦር በኢትዮ ኤርትራ ድንበር የገነባቸው ግዙፍ ምሽጎች ምስል ተሰራጭተዋል። አሰብን ልነጠቅ ነው በሚል ፍርሃት ስር የወደቁት የሻቢያ ሹማምንት ምሽግ በመገንባት ተጠምደዋል። ከዚህ በተጨማሪም በባድመ ዛላንበሳና አሰብ በኩል ጦር የማስጠጋት እንቅስቃሴ እየተከናወነ መሆኑን ዓለም አቀፍ መገናኛ ብዙሃን ሳይቀር እየዘገቡት ነው። የኢትዮጵያ ጉዞ ቀይ ባህርን ለማስቆም ፈተናው በስቷል። አያላን ሀገራትና ተቋማት ሁለቱን ሀገራት እያስጠነቀቁ ነው። ሁኖም የኢትዮጵያ ባህር መሻት የማይላወስና ወደ ኋላ የማይል እንደሆነ ልብ እያሉ ይመስላል። በአሰብ ግንባር ውጥረቶች ማየላቸውን ተከትሎ አዳዲስ ወታደራዊ ሪፖርቶች እያወጡ ነው። ባለፈው ሳምንት ስብሰባ ያደረጉት የኤርትራ ጦር አመራሮች ሰራዊቱ ያለበትን ቁመና ገምግመዋል ተብሏል። በዚህ ግንባር የምሽግ ቁፋሮ መቀጠሉንም የተሰማ ሲሆን በአንጻሩ በኢትዮጵያ በኩል የሰራዊት እንቅስቃሴ መቀጠሉ ተዘግቧል። በሌላ በኩል ጀኔራል ብርሃኑ በቀለ ማስጠንቀቂያ ሰጥተዋል። ማስጠንቀቂያውን ለኤርትራ ሳይሆን እንዳልቀረም ተገምቷል። የሰሜን ምዕራብ እዝ ዋና አዛዥ ሌትናል ጀነራል ብርሃኑ በቀለም የሀገርን ሉዓላዊነት ለማስከበር እና በኢትዮጵያ ላይ የሚቃጡ ማናቸውንም ጥቃቶች ለመመከት ዝግጁ ሆኗል ብለዋል። የሰራዊቱ ሁለንተናዊ ዝግጁነት በተሳሳተ ስሌት ኢትዮጵያን ለማተራመስ ለሚያስቡ ጸረ ሰላም ኃይሎች ምላሽ የሚሰጥ ነው ያሉት የሰሜን ምዕራብ እዝ አዛዥ ሌተናል ጀነራል ብርሃኑ በቀለም የኢትዮጵያ ሉዓላዊነት ለመዳፈር የሚያስብ ማንኛውም ኃይል በተደጋጋሚ ቆም ብሎ ሊያስብ ይገባዋል ብለዋል። ሰራዊቱ የድንበር አካባቢ ሰላምን ነቅቶ በመጠበቅ እንዲሁም ህገወጥ የሰዎችን ዝውውርና የኮንትሮባንድ እንቅስቃሴዎችን በመቆጣጠር የተላላኪዎቻቸውን የጥገኝነት ተስፋን አምክነናል ሲሉም ነው የተደመጡት። አሁንም ለጠላቶቻችን ትምህርት እንሰጣለን የሚሉት አዛዡ በመስዋዕትነት ሀገሪቱን እንጠብቃለን ሲሉም አክለዋል። ጀኔራል ብርሃኑ በቀለ ስለ ሀገር ለዋላዊነት በስፋት በተናገሩበት በዚህ ንግግራቸውም የመልእክቱ ዋና ሀሳብ ለኤርትራ እንደሆነ የተናገሩ አልጠፉም። ጀኔራሉ የኢትዮ ኤርትራ ውጥረት ባየለበት በዚህ ወቅት የአገሪቱን ሉዓላዊነት ለመዳፈር የሚያስብ ካለ በተደጋጋሚ ቆሞ ያስብ ሲሉ መናገራቸው ንግግራቸው በቀጥታ ከኤርትራ ጋር የሚገናኝ እንደሆነ እየተነገረ ነው። በአራቱም አቅጣጫ ትኩሳት በበዛበት ከወደ ምስራቅ ሌላ የታጠቀ ኃይል ተነስቷል። በኤርትራ በረሃ ህዋት መራሹን አስተዳደር በትጥቅ ትግል ለመጣል ሲታገል የነበረው የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ ዳግም ወደ ኃይል አማራጭ ተመልሷል። ከጠቅላይ ሚኒስትር አብይ አህመድ አስተዳደር ጋር አስመራ ላይ የሰላም ስምምነት ፈርሞ ወደ ሀገር ቤት የገባው ኦብነግ የፌዴራል መንግስቱ ክዶኛል ብሏል። ፌዴራል መንግስት የአስመራውን ስምምነት በመጣስ 18ሺህ ተዋጊ ከበተንኩ በኋላም ክዶኛል ያለው ኦብነግ ገዢውን መንግስት በትጥቅ ለመታገል መወሰኑን አስታውቋል። የኦብነግ ወደ ትጥቅ ትግል መመለስ ባለፉት ዓመታት በአንጻራዊነት የሰላም አየር የተነፈሰውን የምስራቁን ክፍል አዲስ ዱብዳ ሆኗል። ሙስጠፊ መሐመድ የሚመሩት ሶማሊያ ክልል የኢትዮጵያ ድንበር እንደመሆኑ መጠን የኦብነግ ወደ ትጥቅ ትግል መግባት ከፍተኛ ስጋት ደቅኗል። ኢትዮጵያ ከአማራ እስከ ኦሮሚያ በየአቅጣጫው በርስ በርስ ጦርነት ከመታ መሳት ወጣም በሌላ ግንባር የመጣው የግጭት ግንባር ቀጠናዊ አንድምታ ያነገበ ነው። ከሶማሊያ ኃይሎች ጋር ግንኙነት እንዳለው የሚነገርለት ኦብነግ ከቅርብ ወራት ወዲህ መሰረቱን ሞቃዲሾና ኬንያ እያንቀሳቀሰ ነው ነው። ኦብነግ ለወራት ከዘለቀ ተከታታይ ቅሬታና ወንጀላ በኋላ ወደ ትጥቅ ትግል መግባቱን በይፋዊ መግለጫ አውጇል። ባለፉት ተከታታይ ሦስትና አራት ወራት ገዢው ብልጽግና ፓርቲ ያስመራውን ስምምነት እንዲያከብር ሲወተውት የነበረው ኦብነግ የተበተነውን ጦሩን ለመሰብሰብ ጥሪ አቅርቧል። የሶማሌ ወጣት ለትጥቅ ትግል ራሱን ያዘጋጃለው ኦብነግ ዋና ግቡ ገዢው ብልጽግናን ከስልጣን መገርሰስና የሶማሌን ሕዝብ ነጻነት ማጎናጸፍ ነው ብሏል። የሶማሌ ሕዝብ ራሱን በራሱ ከማስተዳደር ሀብትን በፍትሃዊነት እስከመጠቀም የደረሰ ጥያቄ ጥያቄ አለው የሚለው ኦብነግ የፌዴራል መንግስት ይህን ጥያቄ ችላ ብሎታል የሚል ክስ አቅርቧል። ኦብነግ የግጭት ቀጠና አድርገዋለሁ ያለው የሶማሊያ ክልል የኢትዮጵያ ቁልፍ ብሔራዊ ደህንነት ኮሪደር ነው። ኢትዮጵያን ማጥቃት የሚፈልገው አልሸባብ የሚንቀሳቀሰው በዚሁ ክልል ድንበር አቅራቢያ ሲሆን የኦብነግ ወደ ትጥቅ ትግል መመለስ ውሳኔ ነገሩን ውስብስብ እንዳያደርገው ወዲሁ ተሰግቷል። በሶማሊያ መጽፈነዳም ባልሸባብ ግስጋሴ ጭንቅ ውስጥ የገቡት ሐሰን ሼክ መሐመድ ሌላ ዱብዳ ገጥሟቸዋል። ፕሬዚዳንት የከተሞች ህዝባዊ ማዕበል ተነስቶባቸዋል። ማዕበሉ ከአንዲት ሴት መደፈር ጋር ተያይዞ የተነሳ ቢሆንም ፖለቲካ መልክ ይዟል። በሶማሊያ አንዲት የስምንት ዓመት ሕፃን መጥፋቷ ከተነገረ ከስድስት ወራት በኋላ አግብቻታለሁ የሚሉ ግለሰብ ቤት መገኘቷ ቁጣ ቀስቅሷል። በራስ ገዟ ቡትላንድ የሚገኙት ቤተሰቦቿ ሕፃኗ ጠፍታለች ሲሉ ያሳወቁት ባለፈው መስከረም ነበር። ከወራት በኋላ ሊታወቅ እንደቻለው አባቷ አግብቻታለሁ ለሚሉት ሼክ መሐመድ ለተባሉ ግለሰብ እንድትዳር ፍቃድ ሰጥተዋል። የጸጥታ አካላት ባለፈው ሳምንት አግብቻታለሁ ወደ ሚሉት ሰው ቤት ሰብሮ ገብተው ሕፃኗን መታደግ ችለዋል። ፖሊስ ሰብሮ ሊገባ የቻለው ግለሰቡ አላስገባም ብለው ቤቱን በመቆለፋቸው ነው። ይህ ዜና ከተሰማ በኋላ በማኅበራዊ ሚዲያ ከፍተኛ ቁጣ የተቀሰቀሰ ሲሆን፣ በሶማሊያ ዋና ከተማ ሞቃዲሾ ተቃውሞ ሰልፍ ተደርጓል። በርካቶች የህጻናት ጥበቃ ህግ ሊወጣ ይገባል ይላሉ። በሶማሊያ በአሁኑ ወቅት ትዳር ለማድረግ ዝቅተኛ የዕድሜ ገደብ የለም። ሁኔታው የሚያሳዝን ሆኖ ሳለ ተጠልፋ ተወስዳ ቤተሰቦቿን ለወራት የት እንዳለች አለማወቃቸውም በጣም የሚያስደነግጥ ነው ሲሉ ሶማሊ ዊሜን ቪዥን ኦርጋናይዜሽን የተባለው የመብት ተሟጋጅ ድርጅት ሊቀመንበር ፋዱሞ አህመድ ለቢቢሲ ይናገራሉ። የሚመለከታቸው ተቋማት ትክክለኛውን ሕጋዊ እርምጃ ይወስዳሉ የሚል እምነት አለን። የስምንት ዓመት ሕፃኗን አጎቷ እንደሚሉት ባለፈው መስከረም ነው በሴት ዘመዷ ቦሳሶ ከሚገኘው ቤቷ የተወሰደችውም ይህች ዘመድ ሕፃኗን ሌላ ሌላ አጎቷን እንድታይ እንደወሰደቻት ትናገራለች። ነገር ግን ከወራት በኋላ ህፃኗ ቁራን ስትቀራ የሚያሳይ ቪዲዮ በማህበራዊ ሚዲያ ተሰራጨ። ቤተሰቦቿ ከዚህ በኋላ ልጃቸውን የማፈላለግ ስራ ጀመሩ። ቤተሰቦቿ ቀድሞውን ለምን ይህን እንዳላደረጉ የሚታወቅ ነገር የለም። ሼክ መሐመድ መጀመሪያ ህፃኗን ቁራን እያስጠኑ እንደሆነ ተናገሩ። ነገር ግን ክስ ሲመሠረትባቸው አቋማቸውን ቀይረው በአባቷ ፈቃድ መሠረት ህፃኗን እንዳገቧት አሳወቁ። እንዴት የስምንት ዓመት ህፃን ያገባሉ ተብለው በቢቢሲ ሲጠየቁ በነቢዩ መሐመድ አስተምህሮና በሻፊ ህግ መሠረት ህፃናትን ማግባት ይፈቀዳል ሲሉ ሼክ መሐመድ ምላሽ ሰጥተዋል። ሼህ መሐመድ ትዳራቸውን እንደማይፈቱ ማሳወቃቸውን ተከትሎ ነው የፑትላንድ ፖሊስ እና የሰብአዊ መብት ድርጅቶች ባለፈው ሳምንት ሕፃኗን ከግለሰቡ ያስወጧት። ሕፃኗ አሁን ከቤተሰቦቿ ጋር እንደምትገኝ የፑትላንድ ፖሊስ ኃይል ለቢቢሲ ተናግሯል። የመንግሥት ባለስልጣናት እንዳስታወቁት የሕፃኗ መጥፋት በተመለከተም ምርመራ ተከፍቷል። በሶማሊያ ሕፃናት እድሜያቸው ሳይደርስ ትዳር እንዲመሰረቱ ይደረጋሉ። በአውሮፓውያኑ 2020 በተባበሩት መንግስታት ፖፑሌሽን ፈንድ እና በሶማሊያ መንግስት የተሰራ ጥናት እንደሚያሳየው እድሜያቸው ከ20 እስከ 24 የሚሆኑ 35 በመቶ ሴቶች ትዳር የመሰረቱት 18 ዓመት ሳይሞላቸው ነው። በ2017 ይህ ቁጥር 45 በመቶ ነበር።